የተወደዳችሁ ወንድሞችና እህቶች የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን። በሐዋርያ ሥራ ጥናት ምዕራፍ ሁለት ፍጻሜ ላይ ነው የምንገኘው። ቤተ ክርስቲያን በአጥቢያ ደረጃ ማለት በአንድ ስፍራ ላይ እንዴት እንደተጀመረች የምናይበት ክፍል ነው። በአንድ ጉባኤ ውስጥ የሚከናወኑ ነገሮች እና የቅዱሳን አጠቃላይ ሕይወት በዚያ ያሉ አማኞች በአንዲት ጉባኤ ውስጥ የሚገኙ አማኞች እንደ ማህበር የሚኖራቸው መስተጋብር ሕይወት ምን ይመስላል የሚለውን ነው የሚያስቃኘን የሐዋርያት ሥራ ምዕራፍ ሁለት መጨረሻ ማለት ነው። እያንዳንዱ አማኝ መጀመሪያ በየግሉ ባመነው መሠረት በውሃ ጥምቀት ራሱን ይቆጥራል ከጌታ ጋር። በመቀጠል ግን እንደ ጉባኤ የሚተጉባቸው አራት ነገሮች ተጠቅሰዋል። በሐዋርያት ትምህርት፣ በህብረት እንጀራውን በመቁረስና በጸሎት በእነዚህ ነገሮች እንተጋለን። ይሄ የጉባኤ ህይወት ነው፣ ወይም ማህበሩ የሚያደርጋቸው ስብሰባዎች ወይም ጉባኤዎችን የሚመለከት ነው። ከዚህ በኋላ የሚያስቀምጠው እና ዛሬ የምንጀምረው ለጌታ የተለዩት ከጠማማው ትውልድ የተለዩት በውሃ ጥምቀት የመሰከሩት እነዚያ አማኞች እንዴት ይመላለሱ ነበር? የጉባኤ ህይወታቸው ምን ይመስል ነበር? በውጭ ካለው የአይሁድ ማህበረሰብ ጋርስ የነበራቸው ግንኙነት ምን ይመስላል? በምን አይነት ህይወት ይመላለሱ ነበር? እነዚህን ነገሮች ነው የሚያስቃኝን። ስለዚህ የኢየሩሳሌምን ጉባኤ ወይም በኢየሩሳሌም ያለች ቤተ ክርስቲያን አጀማመር ብለን መውሰድ እንችላለን። በቃ ሲጀመር የነበረውን ህይወት የሚያሳይ ከቁጥር 43 ያለውን እናነባለን። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። በጣም ደስ የሚል ዘገባ ነው። በቃ ይሄ በሉቃስ ብዕር መንፈስ ቅዱስ በኢየሩሳሌም ቤተ ክርስቲያን የነበሩት የመጀመሪያዎቹ አማኞች ያላቸውን ሕይወት የገለጸበት ጠቅለል ያለ አገላለጽ፣ የተጨመቀ አገላለጽ ነው። መንፈስ ቅዱስ ከወረደ ጊዜ ጀምሮ በኢየሩሳሌም የተጀመረችዋ ቤተ ክርስቲያን፣ በአንድ ስፍራ ያለችዋ የመጀመሪያዋ ጉባኤ ምን ትመስላለች? በቃ የሚያስቃኝ ነው የሚገልጻት ቃል ነው። አሁን ያነበብነው ክፍል እኛንም ሊገልጸን የሚገባ ነው። ሁሉን ነገር ወደ መጀመሪያው መመለስ ካለብን መንፈስ ቅዱስ እንደወረደ የአማኞችን ህይወት ምን አደረገው? ምን አድርጎ ሰራው? እንዴት ባለ ህይወት እንዲመላለሱ አደረጋቸው? ብለን ኮፒ ማድረግ ካለብን አብነት፣ አርአያ፣ ሞዴል አድርገን መውሰድ ካለብን ይህንን የጅማሬ ሕይወት ነው እና ምን እንደሆነ በዛን ጊዜ በነዛ ቅዱሳን ሕይወት ውስጥ የመጣው ለውጥ ምን ምን እንደሆነ ምን አይነት ነገሮች እንደነበሩ ያስቃኘናል፣ በዝርዝር ማለት ነው። የመጀመሪያው ነገር በሰው ሁሉ ፍርሃት ሆነ ይለናል። በጣም አስገራሚ ነገር። ፍርሃት፣ ምን አይነት ፍርሃት? ይሄ ፍርሃት ምንድን ነው? ይሄ ፍርሃት በመንፈስ ቅዱስ መገኘት በእግዚአብሔር በመካከላቸው በመገኘቱ የተፈጠረ ፍርሃተ እግዚአብሔር ነው። የተቀደሰ ፍርሃት ነው። የኢየሱስ ክርስቶስ ፍቅር ልባቸውን ነክቶታል። ንስሐ ገብተዋል ገብተዋል። ስለዚህ እርግቡ ወይም መንፈስ ቅዱስ የሚያርፍበት አመቺ ልብ አግኝተዋል። ስለዚህ ወደ ውስጣቸው ገብተዋል እና በዚያ የቅዱሱ አምላክ መገኘት በጣም ግልጽ ነበረ፣ የሚታይ ነበረ፣ ማንንም ሰው ውስጡን የሚሰማው ነበረ ልክ በብሉይ ኪዳን ዘመን እግዚአብሔር ቀደም ብሎ በተራራው ጫፍ ላይ ይናገራቸው የነበረው እግዚአብሔር ዘሌዋውያን ምዕራፍ አንድን ስንከፍት እንደምናገኘው ከመገናኛው ድንኳን ውስጥ ሆኖ እንደተናገራቸው ወርዶ በመካከላቸው እንዳደረው እንደዚያ በኢየሩሳሌም ቤተ ክርስቲያን ጉባኤ ውስጥ መንፈስ ቅዱስ በመካከላቸው በመገኘቱን ያሳያቸው ነበረ፣ ያ ይሰማቸው ነበር። ስለዚህ በሰው ሁሉ ዘንድ ፍርሃት ሆነ። እግዚአብሔር ወደ ልጁ ወደ ኢየሱስ ክርስቶስ ስም ሰብስቦናል። ጌታ ኢየሱስ ክርስቶስ በዚህ ከተገኘ መንፈስ ቅዱስ ለመገኘቱ ምንም ጥርጥር ሊኖር አይችልም። በእውነት እስካመንን በእያንዳንዳችን ልብ ውስጥም አለ። ስለዚህ እግዚአብሔር በእኛ ዘንድ አለ። ቅዱሱ አምላክ በየትኛውም ፕሮግራም ላይ በጸሎት ጉባኤ ቢሆን፣ እንደዚህ ባለ የእግዚአብሔር ቃል ጉባኤ ቢሆን፣ በአምልኮ ጉባኤ ሲሆን ደግሞ ይበልጡኑ ልባችን የተዋረደ ፍርሃተ እግዚአብሔር የሚሰማን ግን በደስታ በቃ ወደምንወደው አምላካችን ስንመጣ ደስ እያለን፣ ግን ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ እንደተባለው በተዋረደ ልብና ሰብእና ሆነን ምን ያህል እንቀርባለን ነው። በነፍሳት ሁሉ ዘንድ ፍርሃት ሆነ ይላል። ያመኑ ነፍሳት እንደዚህ ናቸው። እንደው ይገርመኛል፣ ገና ፍሬሽ በነበርን ጊዜ በቀደመ ፍቅር ወደ ጌታ ዘወር ባልን ጊዜ የነበሩን ሁኔታዎች እስቲ ያስታውሷቸው። እንዴት በተገዛ መንፈስ፣ እንዴት ዝቅ ባለ መንፈስ፣ እንዴት በእግዚአብሔር ፍርሃት እንመላለስ ነበር። ሁሉን ነገር ስንለምደው ጥቅሱንም፣ መዝሙሩንም፣ ሰዎቹንም፣ ሁሉንም እየለመድን ስንመጣ መጨመር ነበረበት ለምን? እግዚአብሔርን ይበልጥ እያወቅን ነው የምንሄደው እንጂ እንዲሁ ዝም ብሎ እንደተለመደ ነገር በቃ ዝም ብለን የምንለው ነገር መሆን የለበትም። ሁሉም ነገር የባሰ እግዚአብሔርን እያከበርንው፣ የባሰ እየፈራንው፣ የባሰ እየወደድን፣ የባሰ ደስ እየተሰኘን፣ እነዚህ ነገሮች መጣጣም የሚችሉበት ስፍራ ጉባኤ ናት፣ የእግዚአብሔር ጉባኤ። ክብር ለጌታ ይሁን በሰው ሁሉ ዘንድ ፍርሃት ሆነ እግዚአብሔር የተባረከ ይሁን ይሄ ነገር የበለጠ ራሱን ደግሞ የገለጠበት የእግዚአብሔር መገኘት በእነሱ መካከል መሆኑን እንኳን ለራሳቸው ውጭ ላለውም እንዲታወቅ የተደረገበት ነገር ደግሞ ምንድን ነው በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ ይላል። ክብር ለእግዚአብሔር ይሆን። ዕብራውያን ምዕራፍ ሁለትን እዚህ ላይ ማንበብ የግድ ያስፈልጋል። የምናውቀው ቢሆንም ከቁጥር ሶስት ጀምሮ ምንድን ነው የሚለውም፣ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል። እዚህ ጋ በተለይ ቅድሚያ የተሰበከው የመዳን ወንጌልም ከመሆኑ አኳያ በቃ ታላቅ መዳን ብሎታል እና ይህ አለ በጌታ በመጀመሪያ የተሰበከ ነበርና የተነገረ ነበርና የሰሙትም ለእኛ አጸኑት። ሐዋርያት ናቸው፣ ከጌታ የሰሙ አጸኑ። በዚያ ላይ አሁን መንፈስ ቅዱስ የሚገልጥላቸው ነገር አለ። ከዚያ እግዚአብሔርም እርሱ ራሱ ይላል እንደ ፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት ከማን ጋር አብሮ ከሐዋርያት ጋር አብሮ መሰከረለት ይሄ ነው የሰሙት ለእኛ ጸኑት እግዚአብሔር ደግሞ አብሮ መሰከረለት በምን በምልክቶች በድንቆች በተአምራት ክብር ለእግዚአብሔር የእግዚአብሔር የኃይል ሥራዎች በእነሱ መካከል ይገኛል የቃሉ አገልጋዮች ናቸው። ሐዋርያትም ይሁኑ ከሐዋርያት ጋር አብረው የሰሩ የቃሉ አገልጋዮች የእግዚአብሔርን ቃል እውነት ሲናገሩ ምልክትና ድንቆች አብረው ይመጣሉ። ገብቷችኋል? አሁን እዚህ ላይ ነው ማስቀመጥ የፈለግኩት። ያመኑትን ሁሉ ምልክቶች ይከተሏቸዋል ሲባል ያመኑት ማለት በወንጌል ያመኑ ማለት ነው። ያመኑት ማለት ኢየሱስን ያመኑ ማለት ነው። እነሱን እነዚህ ምልክቶች ይከተሏቸዋል። ሐዋርያት ከነሱ መሃል ያሉ ናቸው፣ ዋነኞቹ አእማድ አገልጋዮች ናቸው አለ። በእነሱ እጅ ታምሩ ከተደረገ ሶስት ሺሁንም አማኞች ይከተላል። አይከተልም? ይከተላል። ይሄ ነው፣ የግድ ሁሉ ማድረግ የለበትም ብቻ። በእነዚህ አሁን ከጠማማው ትውልድ በተለዩና አዲስ ካምፓኒ አዲስ ማህበር በሆኑት ሰዎች መካከል የተደረገው ምልክት መላውን አማኞች ይከተላል ማለት ነው። ይኸው መከተል ጀምሯል። ክብር ለጌታዬ። ባለፈው በልሳኖች ተናገሩ። አሁን ደግሞ የተለያዩ ድንቃድንቆች ተደረጉ። በቃ አለማመንን ለማሸነፍ በአይሁድ ዘንድ ያለ ምልክት ጠያቂነትን በሙሉ ኤክስፓየር እንዲሆን ማለት በምንም መንገድ በቃ ሰበብ እስኪያጡ ድረስ የወንጌል እውነት ከእግዚአብሔር ስለመሆኑ እግዚአብሔር ይመሰክር ዘንድ ይህንን አደረገ። ይሄ እንግዲህ እስካሁን ድረስ ከዶክትሪን አኳያ ነው፣ ማለት እግዚአብሔር ከሚገልጠው እውነት አንጻር ነው እና ከእግዚአብሔር ጋር ካላቸው ግንኙነት ጋር የተገናኘ ነው። አሁን ደግሞ ከሞራል አኳያ የመጀመሪያዎቹ አማኞች ምን ይመስሉ ነበር? ሕይወታቸውስ እንዴት ነበር? ሲባል ያመኑትም ሁሉ አብረው ነበሩ ይላል። አብረውነት፣ አንድ ላይ ነበሩ። ይሄ እንዴት ተገለጠ? አብረው መሆናቸው ያላቸውን ሁሉ አንድነት አደረጉ። በቃ ስስት የሚባል ነገር የለም። አሮጌው ሰው በቃ ከስራው ጋር የተገፈፈላቸው ይመስላል። በዛ በውሃ ጥምቀት የመሰከሩት ነገር በቃ ተጨባጭ የሆነበትን ስ ምስክርነት መንፈስ ቅዱስ የእውነት በሁለንተናቸው ላይ በታላቅ ኃይል እንዴት እንደሰራ የምናየው ነው። በየትኛውም ዘመን ያለ ሰው አንድ አይነት ነው። በየትኛውም ዘመን ያለ ሰው ስስታም ነው። ምንም ጥያቄ የለው። ይሄ የአሮጌው ሰው ተፈጥሯችን አንዱ መገለጫ ነው። ንፉግ ነው ሰው። ግን በጣም የሚገርምን ለውጥ ነው የመጣው የመንፈስ ቅዱስ ጥምቀት የሰራው ስራ ማሳያ ነው። ምንድን ነው የመንፈስ ቅዱስ ጥምቀት የሰራው ስራ? አንድ አካል አደረጋቸው አይደለም። ሁላችን አንድ አካል እንሆን ዘንድ በአንድ መንፈስ ተጠምቀናል። እዚህ ጋ ያሉ ሰዎች በአንድ መንፈስ ተጠምቀዋል፣ አንድ አካል ሆነዋል። ስለዚህ ምግብ ሲበላ አንድ ሰው በምሳሌ ብንገልጸው፣ ከገበታው ላይ እንጀራውን የሚጠቀልለው ማን ነው? እጅ ነው። ምግቡ ወደ አፍ ይገባል። ከዛ ሌሎቹ ስራቸው ምንድን ነው? ቀጥሎ ተረክበው ጥርስ ይፈጫል፣ ምላስ ያላምጣል፣ ኢንዛይሞች ያዋህዳሉ። ከዛ ወደ ጨጓራ ተልኮ እንደገና ሌላ ስራ ይጠብቀዋል። ጨጓራ ሁሉም ተቀባብለው አካልን ይመግባሉ። እና እጅ ለማብዬ ነው እኔ የማጎርሰው ሰው ይላል፣ እንዴ? አይልም። ታዲያ ምንድን ነው የሚለው? የማጎር ሰው ለራሴ ነው ነው። የአካል አንድነት በአካል ውስጥ ያሉ የብልቶች የእርስ በርስ መገጣጠም እና አንድነት በተግባር የታየበት በፍጹማዊ ሁኔታ የተገለጠበት ማህበር ነው፣ የመጀመሪያው ቤተ ክርስቲያን። ስለዚህ ምንድን የሆነው ያመኑት አብረው ነበሩ፣ ያላቸውን አንድነት አደረጉ። ከዛ በኋላ የኔ ነው የሚባል ነገር የለም። መሬታቸውንና ጥሪታቸውን እየሸጡ እንደውስ ከስራ እንኳን ያገኙት ገቢ ቢሆን አንድ ነገር ነው። ከዛ ላይ አካፍለው ማካፈል ቢሆን አንድ ጉዳይ እኮ ነው። ይሄ እኮ የሆነው ምንድን ነው የሌለ ነገር ነው፣ በቃ ከሰው ማይጠበቅ ነው። በቃ ሰው ያደርጋል ብለን የማንጠብቀውን ነገር ነው ያደረጉት። ጥሪታቸውን፣ መሬታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር ይላል። ገቢው የኔ ብቻ ነው የሚል ሰው የለም። አንዴ ከተገኘ ገቢ ከተገኘ፣ ያ ገቢ የሁሉም ሰው ነው። ሌሎች ሰዎች ከሱ ገንዘብ ከሱ ነገር ቢጠቀሙ እኔ ነኝ የተጠቀምኩት ብሎ ነው የሚያምነው። አንድ ባለ መሬት አንድ ባለ ንብረት አንድ ባለ ገንዘብ ሌላው ሰው ማያውቀው ሰው ማለት ነው። ግን በጌታ አሁን ያወቀው ሰው የእሱን ነገር ሲጠቀም ሌላ ሰው ተጠቀመ ብሎ አያስብም። ያ ሰው እኔ ነኝ ብሎ ስለሚያስብ ደስ ይለዋል። ይህ እንደዚህ አይነት ፍጹማዊ የሆነ ነገር ነው የተከሰተው። እግዚአብሔር በዚህ ሌቭል እነዚህ ሰዎች ተግባራዊ ምላሽ እንዲሰጡ ያደረጋቸው የክርስቶስ ኢየሱስን አካል ፍጹማዊ ማንነት ማሳየት ስለፈለገ ነው እንጂ ነገሩ አልቀጠለም። አንደኛ በኢየሩሳሌም ያለች ቤተ ክርስቲያን ትበተናለች በስደት ወደፊት እንመጣበታለን። ከተበተኑም በኋላ በየአጥቤው ይሄንን እንደ ሕግ ይዘው አልሄዱም። ሲጀምር ሕግም አይደለም ነው እንዴ? ተለውጠው ነው እንጂ ያደረጉት፣ ታዘው ነው እንዲያድርጉ ተብለው ነው የተባለ ነገር የለም። ሐዋርያት በትምህርታቸው ላይ ራሱ ያላችሁን እየሸጣችሁ አምጡና በእኛ እግር ስር አድርጉ የሚል ትምህርት አላስተማሩም። ታዲያ ምንድነው ይህንን ያመጣው? መለወጥ ነው። መንፈስ ቅዱስ የሰራው ነው። በኋላ ላይ ቅጣት ያስከተለውን ከዚያ አኳያ እንደሆነ እረዳለሁ። ምክንያቱም መንፈስ ቅዱስ ለውጧቸው ልባቸው ነክቷቸው ባደረጉት ነገር ላይ ሰዎች ደግሞ ሌላ ሊሆኑ ፈለጉ። ጥቂት በሰውነት የሳሱ ሰዎች ተገኙ። እዛው ቦታው ላይ እናጠነዋለን እሱ። ስለዚህ ይሄ የክርስቶስ አካል ፍጹማዊነት መገለጫ ሆኖ እናየዋለን። ከዛ ጸሎት፣ በየቀኑ በአንድ ልብ ሆነው በመቅደስ እየተጉ ይላል። ከመቅደስ አልተለዩም። ቤተ መቅደሱ በኢየሩሳሌም ከተማ ምስራቃዊ ክፍል ውስጥ የሚገኝ ነው እና በዛ ቦታ ላይ የዘወትር ጸሎት አለ። እንግዲህ በመጽሐፍ ቅዱስ እንደምናውቀው የማታና የጠዋት መስዋዕት አለ። ስለዚህ የማታው መስዋዕት ከመደረጉ በፊት እንግዲህ የጸሎት ጊዜ እንዳለ በተለይ በዚህ ዘመን መረዳት እንችላለን። ምክንያቱም ምዕራፍ ሶስት ላይ ስንደርስ በዘጠኝ ሰዓት ለጸሎት ይወጡ ነበር ይላላል። ጴጥሮስና ዮሐንስ በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ወጡ ይላል። ስለዚህ ከማታው መስዋዕት በፊት። በነገራችን ላይ ይህኛው አቆጣጠር እንደ ኢትዮጵያ አንድ ነው። የአይሁድና የዚህ የእኛ ሀገር አቆጣጠር እንደዛ ነው መረዳት ያለብን። ከሰዓት በኋላ ከዘጠኝ ሰዓት በኋላ ሰው ይሄዳል ወደ መቅደስ ጸሎት አለ። ከዛ ካህናቱ ይዘጋጁና የማታ መሥዋዕት ያቀርባሉ። በቃ ይሄ ነው። አሁን የሚገርመው ክርስቲያኖቹ ከዛ ጠማማ ትውልድ ድነዋል፣ ተለውጠዋል፣ የራሳቸው ማኅበር ሁሉ ተፈጥረዋል፣ አብረው ነበሩ ተብለዋል፣ ልዩ ናቸው ታውቀዋል። ግን እዛ መቅደስ ይሄዱ ነበር። ያ መቅደስ ቤታችሁ የተፈታ ሆኖ ይቀርላችኋል በተባለው መሠረት ያ መቅደስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ጌታ በተናገረው መሠረት የሚጠፋበት ጊዜ አለ። እስከዛው ጊዜ ድረስ ግን ላይሰንሱን አልተነጠቀም፣ እውቅና እንዳለው ነው። የብሉይ ኪዳኑ የእግዚአብሔር መቅደስ ነው። ሰዎቹ ምንም የወንበዴዎችና የሌቦቹ ዋሻ ቢያደርጉትም፣ ኢየሱስ ግን የአባቴ ቤት ነው ብሎታል። የአባቴ ቤት ነው ካለው፣ ቤቴ የጸሎት ቤት ትባላለች ብሏል። ስለዚህ ምንም ስህተት አልሰሩም። ክርስቲያኖች መብታቸው ነው የተጠቀሙት። የአባታቸው ቤት ነው። በፍርድ እስኪወገድ ድረስ የመሄድ መብት ነበራቸው። ግን በጣም ደስ የሚለው እዛው መቅደስ ውስጥ ግን የሚሰበሰቡት ለብቻ ቦታ ነበራቸው። ምራፍ ሶስት ላይ እንደርስበታለን የሰለሞን ደጅ መመላለሻ የሚባል ቦታ ላይ ነበር የሚሰበሰቡ እዛ ይሄዱ በመቅደስ ይጸልዩ ነበር በአንድ ልብ ሆነው እነሱ አንድ ልብ ሆነው ይጸልዩ ነበር ግን ዋነኛ የሆነውን የራሳቸውን መገለጫ ጌታ ኢየሱስ ክርስቶስ በእነሱ ዘንድ የመሠረተውን የማኅበረተኝነታቸውን ዋነኛ መገለጫ ግን እዛ ማድረግ አይችሉም ሊሆንም አይችልም ስለዚህ ምን ይላል ቀጥሎ? በቤታቸውም እንጀራ እየቆረሱ ይላል። እንጀራ መቁረስ ሲሆን ግን ቤታቸው እንግዲህ ቤት ሲባል አንደኛው ያ የሰገነቱ ቤት ምራፍ አንድ ላይ ያየ ነው ነው ሌላው እንደ ማርቆስ እናት እንደ ማርያም ቤት ያለ በአንድ ላይ በጋራ የሚከማቹበት እንጂ እንዲሁ ዝም ብሎ በየቤቱ ዳቦ መቆራረስ ማለት አይደለም። ሁሉም ተሰብስበው ሁሉም ባሉበት ማለት ነው። ምናልባት ከብዛታቸው የተነሳ ሁለት ሶስት ቦታ ሊከፋፈሉ ይችሉ ይሆናል እንጂ ግን የማህበር ስብሰባ ነው። እንጀራ መቁረስ በማህበር ደረጃ የሚያደርጉት እዚህ ላይ ዝርዝሩ ባይነገረንም እንጀራ መቁረስ ግን የጌታ እራት ነው። ከዛ በኋላ ምን አይነት ልምድ ነው ያላቸው? ኮመን ሚል ደግሞ አለ። ምግብ ይካፈላሉ አብረው። ከጌታ እራት በኋላ ደግሞ ምግብ ያላቸው እኮ አብሮ ነው ሁሉ ነገር እኮ የጋራ ነው። ስለዚህ ከነሱ አውድ አኳያ ያስኬዳል። ሁሉ ነገራቸው የጋራ ስለሆነ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር ይላል። ምንም ቅር የሚለው ሰው የለም። ሁሉ ሰው አብሮ ሲበላ ያ ሲጠግብ ምን ሲል ሌላው በሌላው ደስ ይለዋል። አንዱ ስለሌላው ይጠግባል ደስ አይለው። እሱ በጠገበው ይሄኛው ደስ ይለዋል። ማለት እኮ ነው አይደል እንዴ እንደዛ እኮ ነው። በደስታና በጥሩ ልብ ልብ በሉ ኮመን ሚል መደበኛውን ምግብ በደስታ በጥሩ ልብ። በጥሩ ልብ ማለት የማይሰስት ቅን የሆነ ሌላውን የሚቀበል ማለት እኮ ልባቸው ጥሩ ነው። በቃ አእምሯቸው በደስታ የተሞላ ነው። እንደዛ አድርገው ይበላሉ። እንደዚህ የሚያደርጉ አማኞች የጌታን ራስ ሲያደርጉስ አይበልጥም? ያደረገላቸውን ውለታ እያሰቡ መስቀል ላይ የሆነላቸውን ነገር እያሰቡ እ በክብር ያለውን ግን በመስቀል ላይ ያን ሁለታ ያደረገላቸውን ሲያስቡት አቤት እንዴት ደስ እንደሚላቸው። በተለይ በድለውት ነበርና አሁን ደግሞ እንደተቀበላቸው ሲያምኑ፣ እንደወደዳቸው ሲያውቁ፣ እንዳከበራቸው ሲያውቁ ሲያስታውሱ! በዚህ እንጀራውን በመቁረስ ሕይወታቸው በተለይ ከዚህኛው ይበልጣል። ምክንያቱም ኖርማል ምግብ ላይ እንኳን ጥሩ ልብ ነበራቸው። በጌታ ገበታማ እንዴታ! እንደ ደስ አይላቸው ደስ እያላቸው እንዴታ አያመልኩም። ሁሉ ነገር የተጣጣመላቸው ናቸው። ክብር ለጌታ ይሁን። ከውጭ ካለው ማህበረሰብ ጋር በተያያዘ ደግሞ ያላቸው ግንኙነት እንዴት ነው? እግዚአብሔርን እያመሰገኑ በህዝብ ሁሉ ፊት ሞገስ ነበራቸው ይላል። በጣም መጨከን ነው። በቃ የሚያዋጣው መጨከን ነው። እነዚህ ሰዎች አሁን እነዚህን የዛን ገሊላዊ በእነሱ አገላለጽ ደቀ መዛሙርት ጆይን አድርገዋል፣ እና ከማህበረሰቡ ነቀፋ ነው የሚገጥማቸው ጌታን ከሰቀሉት። ስለዚህ ምንድነው ሊታሰብ የሚችለው? ምን ልንሆን ነው ከዚህ በኋላ? አዲስ ነገር አምጥተን ያልተለመደ ነገር አምጥተን ደግሞ አይሁድ በሙሉ የሃይማኖት አባቶቻችን በሙሉ አሳልፈው የሰጡትን እሱን መከተል እንዴት ዋጋ ያስከፍላል። ወደፊት ይሄ ነገር እንዴት ነው? ሊያስቡ ይችላሉ። ግን በጣም በሚገርም ሁኔታ ምንም አይነት አድቨርታይዝ ሳይሰሩ ምንም ጥረት ሳያደርጉ በህዝብ ሁሉ ፊት ምን ነበራቸው? ሞገስ ነው። በህይወት ስትገለጡ አጠቃላይ በእናንተ ላይ የሚታየው ፍቅር ስለሆነ መልካምነት ስለሆነ ሰውን ማክበር ስለሆነ ከሰው ሁሉ ጋር በሰላም ስለምትሆኑ በሚገርም ሁኔታ ከእናንተ ጋር በእምነት የማይተባበሩ ሰዎች ያከብሯቸው። ይሄን ደግሞ በየሰፈራችን የምናውቀው ነው አይደል? ሁላችሁ። በጣም አንድ ሰሞን ሲያሳድዱ በቃ በእኛ ላይ ሲነሱ የነበሩ ሰዎች ትንሽ ከቆየ በኋላ አጠገባችን ሲደርሱ አፈር ሰላምታቸው ተቀይሮ ይሄዳሉ። የሚገርም ነው። በምን መጣ ይሄ? እኛ ስቲል አሁንም የተናቁ ነን፣ ግን ጌታ ሞገሱን ያፈሳል። እግዚአብሔር የተባረከ የሆነ ሞገስ ነበራቸው ይላል እና እግዚአብሔርን እያመሰገኑ ይላሉ። ከዛ ጌታ ደግሞ ምን ይሰራ ነበር? እለት እለት የሚድኑትን ይጨምር ነበር፣ በነሱ ላይ ይጨምር ነበር። ኪንግ ጄምስ እንደውም በቤተ ክርስቲያን ላይ ይጨምር ነበር ይላል። በማህበሩ ላይ ይጨምር ነበር ነው የሚለን ስለዚህ የመጨመሩ ስራ የጌታ ነው። እኛ በህይወት በቃል በኑሮ እንመስክር። በቃ ላገኘን ሰው በፍቅር እንንገር። ከዛ ደግሞ ህይወታችን ይናገር። ከዛ ውጭ ጎትተን አናመጣም። አስገድደን አናመጣም። ለሪፖርት አንሰራም። ለጌታ ክብር እንሰራለን። ጌታ ለራሱ ሰው ይጨምራል። ስሙ የተባረከ ይሁን። በማላይ በኛ ላይ ይጨምራል። ያኔ እዚህ የተሰራው የፍቅር እና የአብሮነት እና የመንፈስ ቅዱስ ስራ በአጠቃላይ ሰዎችን በፍቅር ይቀበላል። በፍቅር ይስባል ማለት ነው። የጌታ ጸጋና ሰላም ይብዛላችሁ፣ እግዚአብሔር ይባርካችሁ።